ጥያቄ ቁጥር 9 አበባ የሚለው ቃል ፍካሪያዊ ፍች ይዞ የገባው በየትኛው አረፍተ ነገር ነው? ሀ ጽጌረዳ አበባ መልካም መዓዛ ያለው ተክል ነው። ለ የዓለሚቱ የመጀመሪያ ሴት ልጅ አበባ ትባላለች። ሀመሩሃ ሁሉም የወይዘሮ ታደለች ልጆች አበባ ናቸው። መ ገበሬው ልዩ ልዩ የአበባ ችግኞችን በርካሽ ይሸጣል? መልሱ ሁሉም የወይዘሮ ታደለች ልጆች አበባ ናቸው የሚሉ ምክንያቱም አበባ በፍካሬያዊ ፍቺ ማለት ተወዳጅነት፣ ውበት ወይም ፍቅርን የሚያመለክት ነው። ስለዚህ ልጆች አበባ ናቸው ማለት ልጆች ተወዳጅ ወይም የተወደዱ ናቸው ማለት ሲሆን፣ ይህ ፍካሬያዊ ፍቺ ነው። ሌሎቹ ቀጥተኛ ትርጉም ይይዛሉ ማለት ነው። ጥያቄ ቁጥር 10 ከሚከተሉት ቃላት ውስጥ ወላዋይ የሚለውን ፍች ልይዝ የሚችለው ፈሊጣዊ አነጋገር የትኛው ነው? ሀ. ሁለት ልብ፣ ለ. ልበሙሉ፣ አመሩሃ ልበልል፣ መ. ልበሙት። መልሱ ሁለት ልብ የሚለው ነው። ወላዋይ ማለት ውሳኔ የለሽ ወይም ያለ መርህ ማለት ነው። ሁለት ልብ በፈሊጣዊ አነጋገር ሁለት አመለካከት ያለው ወይም ወላዋይነትን የሚያመለክት ማለት ነው። ጥያቄ ቁጥር 11 ከሚከተሉት ቃላት ውስጥ ከፋው የሚለውን ፍቺ ሊይዝ የሚችለው ፈሊጣዊ አነጋገር የትኛው ነው? ሀ ሆዱ ቆረጠ፣ ለ ሆዱን በረበረው፣ ሐ መርሃ ሆዱን በላው፣ መ ሆዱ ጎሸ። መልሱ ሆዱ ቆረጠ የሚለው ነው። ከፋው ማለት ተጨ ወይም ተቆጣ ማለት ነው። ሆዱ ቆረጠ በፍለጣዊ ያነጋገር ተበሳሽቶታል ማለት ሲሆን ከከፋው ጋር ተመሳሳይ ትርጉም አለው ማለት ነው። ጥያቄ ቁጥር 12 ወንድሜ ቄጦ መብላት ይወዳል። ባረፍተ ነገር ውስጥ የተካተተው ዘዬ ቃል የትኛው ነው? ሀ ወንድሜ፣ ለ ቄጦ፣ አምሮሃ መብላት፣ መ ይወዳል መልሱ ቄጦ የሚለው ነው። ዘዬ ቃል ማለት በአንድ ክልል ወይም ማህበረሰብ ውስጥ ብቻ ጥቅም ላይ የሚውል ቃል ነው። ቄጦ በአማርኛ የተለመደ ዘዬ ቃል ሲሆን ተመሳሳይ ትርጉም እንደ ምግብ ያለው ነው፣ ወይም በተለምዶ ቃል እያልን የምንጠራው ነው።